አሰላሙ አለይኩም ወራህመቱላ ወበረካቱ። ጀማዓው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ ኔ በጣም ደህና ነኝ። ዛሬ የማሳያችሁ አስቤዛም እቃም በጣም ብዙ ነገሮችን ነው። አብራችን ቆዩ። አጠቃላይ ድምሩ ደግሞ መቶ ስልሳ አራት ሺ አምስት መቶ ሀምሳ ብር የፈጀ ነው ጀማ። ትራስ ልብስ፣ ፍራሽ ልብስ፣ ትራስና ፍራሽም አላት። እንዲሁም ደግሞ እዚጋ አስቤዛ እቃም አለ ማለት ነው። አብራችን ቆዩ። ላይክና ሰብስክራይብ ሼር ማድረግ እንዳይረሳ። እና ጀማዓው በመጀመሪያ እዚህ ጋር የማሳያችሁ ኢንሻአላ አስቤዛ ነው። አስቤዛ 10 ኪሎ ሱካር አላት በ170 ብር ሂሳብ ነው። 10 ኪሎ ሱካር ስኳር 55 አድርጌው ነው። አጃ በ250 ብር ሂሳብ ይሄ አጃ ማለት ነው። ቆንጆ የሆነ አጃ ነው። ማሻአላ ተልባ በ400 ብር ሂሳብ። እዚህ ጋር ደግሞ ምን አለን ጀማዓው? ቡና በ1300 ብር ሒሳብ 5 ኪሎ አለ። በርበሬ በ680 ብር ሂሳብ ተገዝቶ ቆንጆ ተደርጎ በርጥብ በደረቅ ቅመም የተዘጋጀ ነው። 18 ኪሎ ደግሞ አተር ሽምብራ ላ አምስት አምስት ማነው ሽምብራ ጓያ እና አተር ሽምብራ ባቄላ አምስት አምስት ኪሎ ነው ማለት ነው። ባቄላው ሶስት ኪሎ ነው እና አጠቃላይ 18 ኪሎ 18 ኪሎ አጠቃላይ ምጥን የሆነ ሽሮ ነው እዚህ ጋር የምታዩት አንድ ኪሎ ተኩል የሚሆን በርበሬ ተደርጎበታል ከዚሁ ከአስሩ ኪሎ ላይ ማለት ነው በመጠኛ ምክንያቱም ሽሮ ሲዘጋጅ ከበርበሪ የተወሰነ ተደርጎበት ነው ነጭ ሽንኩርቱ ጋር ዝንጅብሉ ጋር ምናምን የሚደለዘው ከዛም በኋላ በዛ ይታሻል ከደረቀ በኋላ ደግሞ ደረቀ ማለት ሁልጊዜ እንደምነግራችሁ ማለት ነው ባቂላ በ250 ብር ሂሳብ ነው አተር በ250 ብር ሂሳብ ነው ጓያ በ220 ብር ሂሳብ ነው ሽምብራ ደግሞ በ230 ብር ሂሳብ ነው የገዛ ሁላት ማለት ነው እና ሀባይቢ አብራችሁ ቆዩ። ላይክ እና ሰብስክራይብ ሼር እያደረጋችሁ ከወደዳችሁት ሌሎቻችሁን ማዘዝ ለምትፈልጉ በ096717794 ታገኙኛላችሁ። እዘዙ። እንደዚህ ያማረ ቆንጆ የሆነ ጽድት ያለ በርበሬና ሽሮ አዘጋጅላችኋለሁ። ማዘጋጀውም እቤቴ ራሴ ነኝ ማለት ነው ሁልጊዜ እንደምነግራችሁ። እና ጀማው እንግዲች አስቤዛዎቿ በርበሬ ሽሮ 10 ኪሎ በርበሬና 18 ኪሎ ሽሮ ነው እንደነገርኳችሁ ነው አዘገጃጀቱ ቡና አምስት ኪሎ እና ሱካር አስር ኪሎ ተልባ ሶስት ኪሎ እና እዚ ጋር እንደምታወት ማሻአላ ተባረክ ረህማን ምን አለ አጃ ሶስት ኪሎ አለ ማለት ነው። ከዛ ሁለት ዘይት አለ ዋሂሎ የሚለው በሺ ሰባት መቶ ብር ሂሳብ ላርጎ ስድስት መቶ ብር ላርጎ ስድስት መቶ ብር ቆንጆ የሆነ ላርጎ ነው። ማሻአላ እዚ ጋር እንደምታወት ይሄ ላርጎ ነው። ከዛ አንድ ሺ አንድ መቶ ብር ደግሞ ሮል ኦሞ አምስት ኪሎ ማለት ነው እዚጋ አምስት ኪሎ ይሄ። ከዛም ደርዘን የልብስ ሳሙና ደርዘን የገላ ሳሙና። ይሄ የልብስ ሳሙና በጣም ቆንጆ የሆነ ነው። 12 ሀባ ነው፣ በ65 ብር ሂሳብ በ55 ብር ሂሳብ ደግሞ ይሄ የምታዩት ቆንጆ የሆነ ላይፍ ቦይ ሳሙና ነው ማለት ነው። እና ጀማው የቤት እቃዋም ሁሉንም ነው የማሳያችሁ። ከሁሉም ከሁሉም አይነት የተቀላቀለ ነገር ነው። ለምን እቃም አልባሳትም አስቤዛም ነው፣ ከሶስቱም አይነት ነውና እንዲሁም መፈረሻም አላት ማለት ነው። ሁሉንም አሳያችኋለሁ እናንተ የሚገባችሁ ብቻ መከታተል ላይክ እና ሰብስክራይብ ማድረግ ነው ማለት ነው። ጀማው ምናላት መሰላችሁ? እዚህ ጋር ሁለት ደርዘን ባጭሩ የውሃ ብርጭቆ አላት። አጭሩ ማለት ይሄ ነው፣ ቆንጆ የሆነ ብርጭቆ ነው። በነገራችን ላይ ተወዱታላችሁ። ደርዘን አላት። ከዛ ደርዘን ደግሞ አምስት ማዕዘን አላት። እዚህ ጋር ሁለት ካርቶን ነው እንዲታያችሁ ብዬ ነው። ይሄ ሁለት ካርቶን ነው። አምስት ማዕዘን ማለት ደግሞ ይሄ ነው። ጀማው ደርዘን ባጭሩ ነው ያለችኝ 1200 ብር 1250 ብር ደግሞ ይሄ አምስት ማዕዘኑ ነው። ከዛ አንድ አንድ ሺ ብር ደግሞ ሁለት ደርዘን የሻይ ብርጭቆ ይችን ላሳያችሁ ቆይ፣ ቆንጆ ይናት በጣም ብዙ ሰው ይወዳታል ማለት ነው። ይች ደርዘን ማለት ነው። እዚህ ጋም ደርዘን ሁለት ሺ ብር ማለት ነው። ከዛ ሙሉ ሙሉ ሴሪ ማዕደን የቅቤ እቃ ትናንት አውጥቸው አሳይቻችኋል። ዋጋው 5800 ብር ነው። እዚህ ጋ ደግሞ በ95 ብር ሂሳብ 24 ፍሬ የኒኬል ኩባያ 24 ፍሬ የኒኬል ኩባያ። ከዛ እዚህ ጋ ደርዘን ሁለት ደርዘን ምን አለ ማንኪያ በ230 ብር ሂሳብ። እዚህ ጋ ደግሞ ሁለት ደርዘን ሹካ በ230 ብር ሂሳብ። እዚህ ጋ ደግሞ የሻይ ማንኪያ ሁለት ደርዘን 200 ብር ከዛ ጀማው እዚህ ጋር 24 ፍሬ የኒኬል የቁርጥ ሰሃን የዚህ ዋጋ 24 ፍሬ የዚህ ዋጋ ደግሞ በ200 ብር ሂሳብ። እዚህ ጋር ደግሞ የወጥ ሰሃን የወጥ ሰሃን የገዛውላት ደግሞ እዚህ ጋር ደግሞ የወጥ ሰሃን የገዛውላት በስንት መስላችሁ? 2650 ብር። እዚህ ጋር ደግሞ 2600 ብር የ7 ሊትር የቀሪቦ ኦብሪቅ 7 ሊትር የቀሪቦ ኦብሪቅ ጀማው ብዙ ቃን ያላት ማሻአላ። እዚህ ጋር ደግሞ አንድ ሜትር በአንድ ሜትር የቡና ሱፍራ የሳሩ። እዚ ጋር የምግብ ሱፍራ አንድ ሜትር ሁለመቶ ብር ሁለመቶ ሀምሳ ብር ጥስት አንድ ሺ ስድስት መቶ ብር። እዚ ጋር የምታዩት ጭልፋ ለቦላ የሚሆን ወፍራሙ አንድ ሺ ብር። ከዛ ዛሬ በጣም ጨመረምላችሁ ሞሰብ ነው። አሳያቸኋል። አብራችን ቆዩ። ስኒ አገረኛ ስኒ አምስት መቶ ብር። የጅማ ረከቦት ሺ ስምንት መቶ ብር። ጋቻ አራት መቶ ብር የጀሶ ጋቻ ማለት ነው። ከዛም ጀማው እዚህ ጋር 24 ፍሬ ደግሞ የቁርጥ ሰሃን የዚህ ዋጋ በ140 ብር ሂሳብ ነው። ሁለት ደርዘን ነው፣ ይሄንን የሚያለችኝ ከዛ የምስር 600 ብርና 3 ዶሮ የሚሰራውን ብረት ድስት 600 ብር ማነው 2600 ብር ገዝቼላታለሁኝ። 3 ዶሮ የሚባለው ማለት ነው። ከዛ 48 ቁጥር ብረት ድስት እዚህ ጋር እንደምታውት ይሄ 48 ቁጥር ብረት ድስት ነው። 46 ስለሌለ 48 ነው ያደረኩላት ዋጋው ደግሞ 16500 ብር ነው ማለት ነው። 16500 ብር እዚህ ጋር የዳቦ ክዳን ያለው ብላኛለች። ይሄን ከለር ነው ያደረግኩላት። ዋጋው ደግሞ 350 ብር ነው። ከለር መዘብዘፊያ 1300 ብር፣ ሁለት ከለር መዘብዘፊያ 1300 ብር፣ ከዛም 3100 ብር ደግሞ ይሄ የምታዩት በርሚል እንግዲህ። ጭቃዎቿ እነዚህን ይመስላሉ። አስቤዛዎቻችንም እዚህ ጋር እየቆጣጠርን ነው። ማሻአላ ተባርከማን። ከወደዳችሁት እናንተም ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ እዘዙ ማለት ነው። ከዛ ካልባሳቶቹ ጋር ስመጣላችሁ ደግሞ ጀማዓው ምን ብላኛለች? ሁለት ላባ ትራስ 350 350 ብር ገዝቼላታለሁ። እዚህ ጋር እንደምታውት ሁለቱን 700 ብር። 4300 ብር ደግሞ ቱሩ ላብ ብርድ ልብስ ገዝቼላታለሁ። ይሄ ደግሞ የኮምቦልቻ ጨርቃ ጨርቅ የሆነው ቆንጆ የሆነ አንሶላ ሁለት አንሶላ እና ሁለት ላባ ትራስ ማን ነው ሁለት የትራስ ልብስ ያለው ነው ዋጋ 2200 ብር ነው። ማሻላ በጣም በጣም ተወድታላችሁ። ከዛ ለቤተሰቧ የሚሆን ቆንጆ ቆንጆ ልብሶችን አዛኛለች። እዚህ ጋር ሽርጥ አለ። ሁለት ሽርጦችን ለአባቷና ለወንድሟ ነው። የዚህ ዋጋ በ900 ብር ሂሳብ ነው። ሻል ብላኛለች። ይህ ሻል 1300 ብር ገዝቼላታለሁኝ። እሺ ጀማ፣ ሞሰብ በጣም ጨምሯል። በጣም ዛሁት። ይሄንን ሞሰቡ ታዲያ ጽድት ያለ ነው። 3500 ብር። ዳንቴል 600 ብር የሞሰቡ ማለት ነው። ከዛ የትሪ ደግሞ እዚህ ጋር እንደምታዩት ጥቅጥቅ ያለ ቆንጆ የትሪ ያለ 600 ብር። የረከቡት ደግሞ 200 ብር። ሞሰቡም እንገዛሁላት መሰላቸው አብሬ እንትን አለው ሰፌድ ማንፈሻ ሰፌድ እና የእንጀራ ሰፌድ አባይ ሞሰቡ በጣም ሰፊ ነው። የእንጀራ ሰፌድ 500 ብር። 300 ብር ደግሞ ይቺ የእንጀራ ሰፌድ። ዋናት ሞሰቡ በጣም አንደኛ የሆነው ዋጋው 3500 ብር ነው ብያቸዋለሁኝ። እና ጀማ እዚህ ጋር ሁለት ላባ ትራስ አላት ሁለት ላባ ትራስ ሰባት መቶ ብር ነው የገዛ ሁላት እዚህ ጋር ደግሞ ለሜትር ከሀምሳ የሚሆን አንሶላ አለ ሁለት የትራስ ልብስና ሁለት ደግሞ አንሶላ ነው የኮምቦልቻ ጨርቃ ጨርቅ ፋብሪካ ነው ማለት ነው በጣም ቆንጆ የሆነ እቃ ነው ማሻላ ሁለት ሺ ሁለት መቶ ብር አራት ሺ ሶስት መቶ ብር ደግሞ ቱሩላብ ብርድ ልብስ ከዛ በመቀጠል እዚህ ጋር ወደ ልብሶች ስንመጣ እዚህ ጋር እንደምታዋቸው ለአባቷና ለወንድሟ የሚሆን ቆንጆ ቆንጆ ጫማዎችን አዛኛለች ጽድት ጽድት ያሉ ጫማዎችን። ትናንት እንደገዛኋቸው አይነቶች ጫማ ናቸው። ዋጋቸውም 3300 ብር ሂሳብ ነው ማለት ነው። 6600 ብር የሁለቱ ጫማ ዋጋ ነው። እዚህ ጋ ደግሞ እንደዚሁ በተመሳሳይ ለአባቷና ለወንድሟ መካከለኛ የሚባሉ ሽርጦችን፣ የነዚህ ዋጋ ደግሞ በ900 ብር ሂሳብ ነው። እዚህ ጋር ሻል አለ 300 ብር። ከዛ ሁለት ሽቶዎችን አዛኛለች ቆንጆ ቆንጆ የሆኑ ሽቶዎችን ማለት ነው። እነዚህ ሽቶዎች ዋጋቸው 2500 ብር ሂሳብ ሪች ኔም ተጠቅም ያታለ በጣም ቆንጆ ሽቶናት። እቺም እንደዛው ማለት ነው፣ እና ዋጋቸው 5000 ብር ይሆናል። 2500 ብር ሂሳብ ማለት ነው። ቆንጆ ቆንጆ የሆኑ ሽቶዎች ናቸው። ከዛ እዚህ ጋር ደግሞ ቫዝሊን አለ 400 ብር። ከዛ ለእናቷ የሚሆን ደግሞ ምን ብላኛለች፣ ሽፎ መካከለኛ ቁመት ነው ያላት እናቴ ብላኛለች። ሻርፕ ያደረኩለት ይሄንን ነው 900 ብር እሺ። 600 ብር ደግሞ ይሄ የምታውት ሽፎን ነው ማለት ነው። ከዛ እንዲሁም ደግሞ ለወንድሟ ሚስት እዚህ ጋር ብላኛለች ሽፎን ሺ 600 ብር ሻርፕ ደግሞ 900 መቶ ብር። ይሄ ቡኒ ነው በጣም ነው የሚያምረው። ማሻላ ከዛ በመቀጠል ደግሞ ጀማ ለእናቷ ሌላ ሽፎን ብላኛለች። እዚህ ጋር እንደምታዩት ዋጋ 2800 ብር ነው ሽፎኑ። ይሄንንም እንደዛ መካከለኛ ቁመት ነው ያለችኝ። ይሄ የዱባው ጨርቅም ገበሩም የዱባይ ውስጥ ስለሆነ ዋጋ 2800 ብር ነው። እዚህ ጋር ደግሞ ሻርፕ ለዚህ አላባሽ የሚሆን ዘጠኝ መቶ ብር ገዝቼላት አለሁኝ። ከዛ ጀማ ምን አላት መሰላችሁ? ሁለት ጃኬት አለ። ሁለት ጃኬት፣ ሁለት ጃኬቶችን የገዛውላት ደግሞ ሁለት ሁለት ሺ ብር፣ አራት ሺ ብር ነው። ይኸው እዚህ ጋር አንዱ ጃኬት ይሄ ነው። ከለራቸው በጣም ነው የሚያምሩት። ማሻ አላህ፣ ተባረክ ተባርክ ርህማን። የእነዚህ ዋጋ ደግሞ በሁለት ሺ፣ አራት ሺ ብር ናቸው። ከዛ ሁለት ሁለት የጨርቅ ሱሪ ደግሞ አዛኛለች። ሌላ እዚህ ጋር ጥምጣም አለ። ሁለት ሁለት ጥምጣም አራት አራት ከሀምሳ አራት ከሀምሳ ዘጠኝ መቶ ብር ገዝችላታለሁኝ ከዛም ጀማ ምን አለ መሰላችሁ እዚህ ጋር ሸሚዝ አለ ለአባት የሚሆን ሸሚዝ የጨርቅ ሱሪ እንደዚህ ሁኖ አንድ ሺህ ብር እዚህ ጋር ደግሞ ሁለት ምን አሉ ቲሸርቶች ኳሊቲ ቲሸርቶች አሉ የእነዚህ ዋጋ ደግሞ ስድስት ስድስት መቶ ብር ሁለት ሀባ ናቸው ሺ ሁለት መቶ ብር ከዛ እዚህ ጋር ደግሞ እንደምታዩት አሁንም እንደዚህ ሁኖ ይሄ የጨርቅ ሱሪ ነው በጣም ነው የሚያምረው እንደዚህ ሁኖ አንድ ሺህ ብር ከዛ እዚህ ጋር ደግሞ እንደምታው ጀማው አሁንም በተመሳሳይ እንደዚሁም ያው የጨርቅ ሱሪዎቹን ሸሚዞቹንም ያለችኝ እንደዚህ ስለሆነ ትዕዛዟ ነው ማለት ነው። አሁንም እዚህ ጋር እንደይሁ የጨርቅ ሱሪ ያለ ማሻ አላህ ተባረክ ረህማን። ብቻ እነዚህ ዋጋቸው አንዳንድ ሺህ ብር ነው። ሹራብ ለእናቷ የሚሆን ለብርድ የሚሆን ሹራብ ብላኛለች። እነዚህ ሹራቦች ደግሞ ዋጋቸው አንድ ሺህ ብር ሆነዋል ማለት ነው። አንድ ሺህ ብር ሆነዋል። ከዛ ሁለት 37 ቁጥር ሸራ ጫማ ለናቴ ብላኛለች። አንዷን ጥቁር አረኳት፣ አንዷን ደግሞ ቡኒ አረኳት ማለት ነው ዋጋቸው ስምንት ስምንት መቶ ብር እና የገዛውላሽ ስድስት መቶ ብር ማለት ነው። ብርድልብሷ ይሄን ይመስላል። አንሶላዋም ይሄ ነው። ላባ ትራስዋ ደግሞ ሁለት ሀባ ነው ያለች ላባ ትራስ ማለት ለእንትራስ የሚሆን ነው። የመፈረሻ ግን 12 አላት። አምስት ፍራሽም አላት አምስቱን ፍራሽ የገዛሁላት ሁላት በ2200 ብር ሲሆን ይሄ ደግሞ 3 350 ብር ነው። ከዛ ትራሱ የዛኛው ደግሞ 300 ብር ነው። በጣም ጠባቅና ቆንጆ የሆነ ነው። ፈርሽ ያሳያችኋለሁ። አብራችሁን ቆዩ። ሰላሙ አለይኩም ጀማዓ። እዚህ ጋር ደግሞ 12 የትራስ ልብስና አምስት የፍራሽ ልብስ አላት። እዚህ ጋር ልብሱ ሁሉም አልለበሰም እና ምን አለ መሰላችሁ አምስት ፍራሽም አላት። አምስቱ ፍራሽ በ2200 ብር ሂሳብ ነው። አምስት ፍራሽ በ2200 ብር ሂሳብ። እንደገና ደግሞ 12 ትራስ በ300 ብር ሂሳብ ነው። ልብሱ ደግሞ በ450 ብር ሂሳብ ነው። የፍራሽ ልብሱ ደግሞ በ1512 ብር ሂሳብ ነው ማለት ነው። ስንት ይሆናል የትራስ ልብስና የፍራሽ ልብሱ ብላችሁ ብጠይቁ ልመልስላችሁ። አዩት 12 ሲባዛ 450 ከዛ አምስት ሲባዛ አንድ ሺ አምስት መቶ አስራ ሁለት ብር ስንት ይሆናል? አስራ ሁለት ሺ ዘጠኝ መቶ ይሆናል ማለት ነው። ሲደመር አምስት ሲባዛ ሁለት ሺ ሁለት መቶ ኢትዮፎም ሰባ በአስራ ሁለት ነው ቲክነሱ ይሄ ፍራሽ ማለት ነው። ከዛ አስራ ሁለት ሲባዛ ሶስት መቶ ሀያ ሰባት ሺ አምስት መቶ ስልሳ ብር ይሆናል ማለት ነው። አስራ ሁለት ትራስ ልብስና ፍራሹን ነው ማለት ነው። በዚህ ሂሳብ ነው ስትሰሩ ማለት ነው። ያው እንግዲህ ጭቃዋ እንደዚህ ገና እንትን ብሎ አላለቀም። እዚህ ጋር ስቤዛው እኔ ብቻ በቃ እንደዚህ አድርገነዋል ገና ማለት ነው። እንሻላ ያው ተወዱታላችሁ ተስፋ